የፌዴሬ መከላከያ ሰራዊት ተቋማዊ አቅሙን የሚገነቡና ባጠረ ጊዜ ጥቅም ላይ ሊውሉ የሚችሉ አዳዲስ ሀገር በቀል ችግር ፈቺ ቴክኖሎጂዎችን በፍጥነት እንዲሰሩ እያደረገ ይገኛል። በመከላከያ ዘርፍ ውስጥ ከተለያዩ ባለድርሻ አካላት ጋር በመሆን በጋራ ቴክኖሎጂን የማልማትና የመፍጠር ባህል እውን እያደረገም ጭምር ነው። በዚህም የሀገር መከላከያ ሰራዊት ከዘመኑ ጋር ራሱን አዘምኖ ሀገራዊ ተልእኮውን ለመፈጸም የኢንተርፐርነርሺፕና ኢኖቬሽን ዋና መሳሪያ አድርጎ መጠቀም የሚያስችለውን ስራ ነድፎ ወደ ስራ ገብቷል። ከለውጥ ወዲህ መከላከያ በተለያዩ መስኮች በተሰሩ ከፍተኛ የሪፎርም ስራዎች ሰራዊቱ ዘመኑን የዋጀ ትጥቅ እንዲኖረው ማድረግ ተችሏል ሲሉ የፌዴሪ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። መከላከያ አገራዊ ሰራዊት እንዲሆን፣ ገለልተኛ ሰራዊት እንዲሆን፣ የኢትዮጵያን ብሔራዊ ጥቅም ብቻ የሚያስከብር እንዲሆን፣ የፖለቲከኞች መሳሪያ እንዳይሆን፣ ተልዕኮው ና አላማው ግቡ ኢትዮጵያን አንድነት እና ሉዓላዊነት ማስከበር ብቻ እንዲሆን ለማድረግ ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከሰባት ዓመት በፊት የነበረው አይነት አይደለም። አክለውም የኢንተርፕርነርሺፕ እና ኢኖቬሽን ማዕከል ምስረታ ለተቋሙ የሪፎርም ስራዎች ውጤታማነት አንዱ ማሳያ መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የኢንተርፕርነርሺፕ እና ኢኖቬሽን ማዕከል ምስረታ ዓላማ የዚህ ትራንስፎርሜሽን አካል ነው። ትራንስፎርሜሽኑን ጨርሰናል ማለት አይደለም። ስለዚህ የቀሩንን የትራንስፎርሜሽን ስራዎች እየሰራን ነው ማለት ነው። ይሄ ማዕከል በዓለም ደረጃ ይታወቃል። እኛ ሀገር ነው የሌለው። ዓለም ሲሰራበት መቶ ዓመት አድርጓል። መከላከያ የቴክኖሎጂ ልህቀት ማዕከል ማድረግ እንደሚገባ ደግሞ የገለጹት የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝደንት ብርጋዴር ጄኔራል ከበደ ረጋሳ ናቸው። መከላከያን የቴክኖሎጂ ልህቀት ማዕከል ማድረግ ነው በራሱ በባህሉ በእሰቱ ባደገበት በኖረበት ባገለገለበት ዲሲፕሊን ውስጥ ሆኖ መከላከያን የቴክኖሎጂ ልቀት ማዕከል ማድረግ ነው። እሱ ቴክኖሎጂ ልቀት ማድረግ ማለት ከቴክኖሎጂ ጥገኝነት እንወጣለን ማለት። ይሄ ከቴክኖሎጂ ጥገኝነት መውጣት የሚመጣው ደግሞ ለደቂቃ ቢሆን ሳይዘናጉ ለሀገር ስራ መስራትን መትጋትን ስለሚጠይቅ በዚህ መንገድ የሚታይ ይሆናል። መከላከያ ውስጥ የኢንተርፐርነርሺፕ እና ኢኖቬሽን ስራ ለረጅም ዓመታት ሲሰራበት የቆየ ስራ መሆኑን የኢንተርፐርነርሺፕ ኢንስቲትዩት ምክትል ዋና ዳይሬክተር ቦሩሻና ገልጸዋል። በዩኤስ ሂስትሪ ስታይ ኢኖቬሽን እና አንትርፕርነርሺፕ ስነ ምህዳራቸው የሲቪሊያን ኢኮኖሚውን ራሱ ትራንስፎርም ያደረገ መከላከያ ውስጥ የተፈጠሩ ኢኖቬሽኖች ናቸው። በምስረታ መርሃ ግብሩ ላይ የመከላከያ ሚኒስትር አይሻ መሀመድ፣ የስራና ክህሎት ሚኒስትር ሙፈሪያት ከሚል እንዲሁም የሰራዊቱ ከፍተኛ አመራሮችና የቀድሞ አባላት ተገኝተዋል።